ሰላም እንደምንሰነበታችሁ፣ ውድ ቤተሰቦቼ፣ አምላክ የተመሰገነ ይሁን። እኔ በጣም ሰላም ነኝ። ይሄ በጎ ዘመን የሚለው ፕሮግራማችን ነው። ዛሬ በድጋሚ ተገናኝተናል። አመሰግናለሁ። ዛሬ የምንነጋገርበት ርዕስ ስለመታለል ይሆናል። ሰዎች ለምን ያታልሉናል? ከመታለል ጋር በተያዘ ብዙ ሰዎች ህይወታቸውን አጥተዋል። ብዙ ሰዎች ከቀያቸው ተፈናቅለዋል። ብዙ ሰዎች ራሳቸውን አጥተዋል። እብድ ሆነዋል። አካላቸው ጎሏል። በጣም ብዙ ነገር ሆነዋል። ከሰውነት ግብር ወጥተዋል። በአጠቃላይ ሰዎች ለምን ያታልሉናል? ዋይ ዶ ፒፕል ሪሲቨርስ ሰዎች ለምን ያታልሉናል? ምንድን ነው ምክንያቱ? በሆኑ ሰዎች የሚያታልሉን የተለየ ብቃት፣ የተለየ ኃይል፣ የተለየ ጥበብ ኖሯቸው ነው ወይስ ሌላ ምክንያት ነው ስንል ምክንያቱ ወደ እኛ ነው የሚጠቁመው። ሰዎች በብዙ መልኩ አታለውን ያውቃሉ። አንድ ሁለት፣ ሶስት፣ አራት፣ አምስት ብለን ዛሬ አምስት ነጥቦችን እናያለን። እነዚህ የምንታለልባቸው ጉዳዮች ምንድናቸው የሚለውንም በግልጽ እናያለን ዛሬ የሚገርመው ነገር የምንታለለው ሰዎች የተለየ ብቃት ኖሯቸው አይደለም። ምንድን ነው ሲባል የኛ ጽኑ የሆነ ፍላጎት ነው የሰዎችን ማታለል ጉልበት የሚሰጠው። ይሄን ነጥብ ይዘን እንዴት የሚለውን እኔ በእርግጠኝነት ሰዎች ከምድር ተነስተው በጣም ተጠብበው ብዙ ደክመው ለፍተው በልዩ መንገድ አይደለም የሚያታልሉን። ሰዎች አንድ ነገር ብቻ ነው የሚያደርጉት። ሊያታልሉን ሲፈልጉ ምንድነው የሚያደርጉት? ደካማ ጎናችን ያጠናሉ። የሰው ልጅ ደካማ ጎኑ ምንድን ነው ሲባል አለማወቁ አይደለም። የሰው ልጅ ደካማ ጎሉ ጽኑ ፍላጎቱ ነው። ይህን እንዳትረሱ። ከዚህ በኋላ ላለማታለል እስካሁን የተታለልንበትንም ለመገንዘብ ነው ይህንን ርዕስ ያነሳሁት። ዛሬ ይሄ በጎ ዘመን የሚለውም ቀጥታ በእያንዳንዱ የሕይወታችን መስክ ላይ የሚያተኩር ስለሆነ ዛሬ የተለየ ትምህርት ነው የምንማረው ወይም የተለየ ነገር ነው የምንነጋገረው። ስለዚህ ሰዎች የተለየ ጥነት አይደለም የሚያጠኑት። የሚገርመው አታላይ ሰዎች እንዲያውም ብቃት ያላቸው አይደሉም። የተለየ ጸጋ ያላቸውም አይደሉም። አንድ ነገር ብቻ ያውቃሉ? ምንድን ነው ሲባል የሰዎች ጠንካራ ጎን ጽኑ ፍላጎት ነው። እንዴት የሚለውን እኔ ለምሳሌ ከአንድን ጀምር፣ ገንዘብ ሰዎች ይወስዱብናል። ሰዎች በገንዘብ ያታልሉናል። ሰዎች ገንዘብ አታለው ይወስዱብናል። በአንጻሩ እኮ እኛም ማታለን የምንወስደው ነገር አለ። በአጠቃላይ ግን ስለመታለል ነው የምናወራው። ሰዎች ገንዘብ እንዴት ይወስዱብናል? ለምንድነው የሚያታልሉን ሲባል የእኛ ጽኑ ፍላጎት ነው ገንዘብ እንድንሰጥ የሚያደርገው ለምንድን ነው ሲባል፣ በቀጥታ እነዚህ ሰዎች ሀሳብ ይዘው ነው የሚመጡት። የሚያታልሉን ሰዎች ገንዘብ አምጡ ብለው ገንዘብ ላይ ትኩረት ያደረገ ሀሳብ አይደለም ይዘው የሚመጡት። ለምን ከተባለ እንደሱ ከተባለ ማንም ሰው ገንዘብ አያወጣም፣ ወይም ገንዘብ እንደሚወሰድበት፣ ገንዘብ ሊወስዱበት እንደመጡ ይገባዋል። ስለዚህ በገንዘብ የሚያታልሉን ሰዎች ምንድን ነው የሚያደርጉት ሲባል፣ አንድ ነገር ነው የሚያደርጉት። ምንድን ነው የሚያደርጉት ሀሳብ ነው ይዘው የሚመጡት፣ እኛን በገንዘብ ሊያንበሻብሽ የሚችል ሀሳብ በአጭሩና በድብቅ ሰዎች ሳያዩን በአቋራጭ ሀብታም የምንሆንበትን ሀሳብ ይዘው ይመጣሉ። ከዛ እኛ ሀሳቡን እንቀበላለን፣ በጣም ጥሩ እንሆንላለን፣ እንደሰታለን። እነዛን ሰዎች እንደ መላክ ነው የምናያቸው፣ በቃ ለእኛ ትልቅ እድል ናቸው። እነሱ በደንብ ሀሳቡን ተረድተ ነው። በዛ ሀሳብ ፍቅር ካደረብን በኋላ ድሮም ፍላጎታችን ነበር፣ ፍቅር ካደረብን በኋላ ምን ያደርጋሉ ታዲያ? ወደ ጉዳዩ መቼ ነው የምንገባው? እንዴት ነው የሚሆነው ስንላቸው፣ አይ ገንዘብ ያስፈልጋል። በቃ ከዛ በኋላ ገንዘብ አይደለም የሰው ደም ያስፈልጋል ቢባል ሰው አርደን በባሊ መውሰዳችን አይቀርም። ደሞ በእርግጠኝነት ለምን ከተባለ የሰው ልጅ ጽኑ ፍላጎት ደካማ ጎኑ ነው። ይህን ወቁ ሰው አብዝቶ ለሚፈልገው ነገር ዋጋ ይከፍላል። ምንም ነገር ያደርጋል። ስለዚህ ሰዎች በገንዘብ የሚያታልሉ መጀመሪያ ገንዘብ አምጡ ብለው አይደለም የሚመጡት። ገንዘብ የምናገኝበትን ሀሳብ ይዘው ይመጣሉ። ገንዘብ ያስፈልጋል ይሉላል። ገንዘባችንን እንሰጣለን፣ ይዘው ይጠፋሉ። ባይጠፉ እንኳን ልናስመልስ የምንችልበት ምንም አይነት መንገድ የለንም። ምክንያቱም ውል የለንም። የሰጠናቸው በእምነት ነው፣ የሰጠናቸው በድብቅ ነው። ስለዚህ ገንዘባችን ይወስዳሉ፣ አበቃ። ከዛ በኋላ ፀጉራችንን ብንነጭ፣ ፊታችንን ብንቧጭር፣ መሬት ላይ ብንንከባለን፣ ዛፍ ላይ ብንሰቃል፣ የሚመጣ ነገር የለም። የተታለልነው በገዛ ጽኑ ፍላጎታችን ነው። ሰዎች በገንዘብ የሚያታልሉን እንደዚህ ነው፣ አለቀ። በሌላ በኩል በገንዘብ የሚያታልሉን ሰዎች እኛ ውስጥም የማታለል ስሜት እነሱ ይሄን ካደረጉ እኔ ይሄንን ሳገኝ እኔ ራሴ ስራውን እጀምራለሁ፣ እነሱን እጥላቸዋለሁ የሚልም የውስጥ ለውስጥ ምኞታለን። ሰው በጣም አደገኛ ፍጡር ነው። የሚገርመው ሰዎች ገንዘብ የምናገኝበትን ሀሳብ ይዘው ሲመጡ ገንዘብ አግኝቼ ትልቅ ቦታ እደርሳለሁ ብለን አደለም የምናስበው፣ ገንዘቡን ካገኘሁ በኋላ ይሄንን ስራ እነጥቃቸዋለሁ ብለን እናስባለን። ወይም እነጥቀዋለሁ ብለን እናስባለን። ገንዘባችን ተበልቶ፣ ገንዘባችን ተነጥቆ፣ ሞራላችን ተነጥቆ ትቢያ ነው። ምን ሆነው የምንታለለው በገዛ ጽኑ ፍላጎታችን ነው። ሰዎች በገንዘብ የሚያታልሉ ለዚህ ነው። ኪስ አውላቂዎች እንኳን የሚወስዱብን በሌላ ሀሳብ ተጠምደን በደካማ ጎናችን ካዩ ነው እንጂ ንቁ ሆነው ካዩን ኪሳችንን እንኳን ሌባ ያወልቀው። ይሄ የታወቀ ኪስ አውላቂዎች እንኳን መጀመሪያ ያነቡናል። ደካማ ጎናችንን ምን አይነት ትኩረት ላይ ነው ያለ ነው ስሜታችንን ያለው። ያኔ ነው ወደ ኪሳችን የሚገቡት። ቀስ ብለው ይተሻሻል ወይ ደግሞ የሆነ ሀሳብ ያነሱና በዛ ስንመሰጥ ሳናይ የእነሱን ወሬ ስናዳመጥ ኪሳችን ገብተዋል። ያ ማለት ምንድን ነው? የእኛ ደካማ ጎን ነው የመታለላችን ሚስጥር። አንድ ወደ ሁለተኛው ነጥብ ስንገባ ሰዎች ወደ ውጭ ሀገር እንወስዳቸዋለን ብለው ሀሳብ ያመጣሉ። በስደተኝነት እንኳን ሄደን የምንሰቃየው በህይወታችን ብዙ መቅሰፍት ያመጣ ነው፣ በብዙ መከራ የተደበደብ ነው። ምንድን ነው ሲባል ሰዎች የተለየ አቅም ኖሯቸው በእርግጠኝነትም እዛ ሀገር ይወስዱናል ብለን አምነንባቸው እነሱም የተለየ ኦሪየንቴሽን ሰጥተውን ጫና ፈጥረውብን አይደለም ፍላጎታችንን አይተውም በቅርቡ እንኳን ሚዲያ ላይ ተመልክቻለሁ። ይሄ ውጭ ሀገር ከመሄድ ጋር ተያይዞ አንዱ አንድ ሚሊዮን ወስደውብኛል፣ ሁለት ሚሊዮን ወስደውብኛል፣ ስምንት መቶ ሺህ ብር ወስደውብኛል፣ ግማሽ ሚሊዮን ወስደውብኛል፣ ሶስት መቶ አራት መቶ ሺህ ብር ወስደውብኛል የማይል ሰው የለም። በአጠቃላይ በመቶ ሺዎች እና በሚሊዮን የሚቆጠሩ ብሮችን የሆነ ድርጅት ዘርፏል ሲባል ሰምቻለሁ። አንድ አይደሉም እነዚህ፣ በየጊዜው ብዙ ድርጅቶች እንደዚህ አድርገው ይጠፋሉ። እነዚህ ሰዎች የተለየ ክህሎት ኖሯቸው የተለየም አለም አቀፍ ህጋዊ ሽፋን ተደርጎላቸው አይደለም ያታለሉኝ ያታለሉን የኛ ከሀገር የመውጣት ፍላጎት ከፍተኛ ንዝረት ስላለው ብዙ ኢትዮጵያዊ አይፈቀድም እንጂ መንግስት ወደፈለጋችሁ ሀገር ሂዱ ቢባል እውነት የነምላችሁ እዚህ ጋ ይቅርታ ይደረግልኝ፣ የሁላችንም ስሜት ነው። የብዙ ኢትዮጵያውያን ስሜት በእርግጠኝነት ወደፈለጋችሁ ሀገር ሂዱ ተፈቅዷል ቢባል ኢትዮጵያ ውስጥ ከመቶ ሀያ ምናምን ሚሊየን ህዝብ ሰላሳ ሚሊየን ብቻ ቢቀር ነው። እሱም በተለያየ ምክንያት በእርግጠኝነት መቶ ምናምን ይወጣል። ምንድን ነው ሲባል ከሀገር የመውጣት ጽኑ ፍላጎት ስላለ ነው። ስለዚህ ሰዎች ውጭ እንልካለን ብለው በባህር ይልኩናል፣ በየብስ ይልኩናል፣ በህጋዊ መንገድ ነው ይላሉ ወዘተ። እዛ ሀገር ስንገባ ብዙ ችግር አለ። ሳንገባም ብዙ ነገር ሆነናል። ብዙ ኢትዮጵያውያን አለልም፣ ብዙ አፍሪካውያን ያለቁት፣ ብዙ አፍሪካውያን ለከፋ ሰቆቃ የተዳረጉት ውጭ ሀገር ሄደን ያልፍልናል በሚል ጽኑ ፍላጎት ነው። የሚገርመው ነገር የሚያልፍልን ውጭ ስለሄደን ብቻ አይደለም። በእርግጥ የተሻለ የስራ እድል ያለበት ሀገር ሄዶ መስራት፣ የተሻለ ክፍያ ያለበት ሀገር ሄዶ መስራት ጥሩ ኢንካም እንደሚያመጣ ሁላችንም እናውቃለን። ግን ከሀገር ስለወጣን ብቻ ጥሩ ስራ እናገኛለን ማለት ግን አይደለም። የእኛ ደካማ አስተሳሰብ ግን ከሀገር ስንወጣ ሁሉም ገነት ነው ብለን እናስባለን። ሁሉም አልጋ ባልጋ ነው ብለን እናስባለን። መንገድ ሁሉ ጥሩ ነው ብለን እናስባለን። የተሻለ ሕይወት እኖራለሁ ቤተሰቦችን እምረዳለሁ፣ እንዲሁም እነሱንም ከዚህ ሀገር ጠራርጌ አወጣለሁ ብለን በጽኑ እንመኛለን። እሱ ፍላጎታችንን ይጎዳል። ብዙ ሰው ከሀገር እወጣለሁ ብሎ የሚታለለው በራሱ ፍላጎት ነው። እንልካለን የሚሉት ሰዎች ምንድን ነው የሚያደርጉት ሲባል ደካማ ጎናችንን ያጠናሉ። ከዛ የእኛን ፍላጎት የሚያስተናግዱ ሀገሮችን በዝርዝር ማቅረብ ነው። እዚህ ሀገር እልክሃለሁ። እዚህ ሀገር ትልኩኛላችሁ? አዎ፣ እዚህ ሀገር ልሄድ እፈልጋለሁ። ትሄዳለህ ነው ስንት ብርት ካስከፍሉኝ አላችሁ? ተመን ማውጣት ነው። መቀበል ነው። ይዘው ብስ ይላሉ። ብዙ ሰው ፌንት የሰራ የታመመ ቤተሰቦቹን አፍሮ ሌላ ጋር ሄዶ እዚሁ ሀገር ውስጥ የቀን ሰራተኛ የሆነ በህጋዊ መንገድ ተታሎ አልሆን ብሎት ደግሞ በህገ ወጥ በባህር ሄዶ የጠፋ እዛ ሀገር ገብቶም እስር ቤት የሚማቀቅ ብዙ ኢትዮጵያ ያለ ሰዎች ወደ ውጭ ሀገር እንልካቸዋለን ብለው የሚያታልሉን የተለየ ብቃትና ዓለም አቀፍ ድጋፍ ኖሯቸው አይደለም። የኢትዮጵያ መንግስትም ህጋዊ ፍቃድ ሰጥቷቸው ተመቻችቶ አይደለም። ህጋዊ ቁጥጥርም የለም። እነሱም ጥሩ አይደሉም። ምንድን ነው ሲባል፣ የገዛ ፍላጎታችን፣ የመሰደድ ስሜታችን። ይሄ የመሰደድ የባርነት ክፉ መንፈስ አሳልፎ ሰጠን፣ አታለሉ። በዚህ ነው የሚታለሉ። በሶስተኛ ደረጃ ሰዎች በሃይማኖት ለምንድ ነው የሚበዘብዙት? በሃይማኖት መታለላል እኮ። ሃይማኖት የጽድቅ ጉዳይ ነው አይደል? ሃይማኖት እውነተኛ ትምህርት ነው አይደል? ሃይማኖት የህይወት ትምህርት ነው አይደል? ሃይማኖት ወደ እግዚአብሔር የሚያመጣ ነው አይደል? ግን ሰዎች በገንዘብ ያታለሉናል። በጣም ነው የምንበዘበዘው። ለምንድን ነው በሃይማኖት ገንዘብ የምንበዘበዘው ሲባል፣ እኛ ነገሩ ሳይገባን ወይም ደግሞ እየተታለልን መሆኑ ሳንደርስበት አይደለም፣ እያወቅንም ነው ገንዘብ የምንሰጠው። ግን ምን አይነት ፍላጎት አለን? ሰው ሲሰጥ ጻድቅ ነህ፣ ትጸድቃለህ፣ ገነት ትገባለህ፣ ይሄ ይደረግልሃል፣ ይሄ ትሆናለህ ሲባል ሰዎች ያታልሏል። ሰዎች ዛሬ በሃይማኖት እንደሚበዘብዙት በምንም ነገር አይበዘብዙ። ሃይማኖት ከባድ የመበዝበዣ ቦታ ሆኗል። ለሃይማኖት እውነት ገንዘብ መሠረት ነው ወይ ሲባል አይደለም። የሃይማኖት ትምህርትን ለማስተማር መንፈሳዊ ብቃትና መንፈሳዊ መሰጠት በቂ ነው። ቅን ልብና የእግዚአብሔርን ሀሳብ በትክክል መቀበል በቂ ነው፣ አለቀ። ነገር ግን በሃይማኖት ውስጥ ገንዘብ አያስፈልግም አይደለም። የሃይማኖት ስራን ለመከናወን፣ ሃይማኖትን ለማልማት፣ አማኞችን ለማደራጀት፣ ያንን ቤተ እምነትም ለማስፋትና የተሻለ ለማድረግ በእርግጠኝነት ገንዘብ ያስፈልጋል። ለዛ የአምልኮ ስፍራ የሚያስፈልጉ እቃዎችንም ግንባታዎችንም ለመግዛት የሚያገለግሉትንም ሰዎች ሕይወታቸውን ለመቻል ወይም ገንዘብ ለመክፈል ያስፈልጋል። ደሞዛቸውን፣ ቀለባቸውን ለመቻል የሚያገለግሉትን ሰዎች ያስፈልጋል። ያንን ቤተ እምነት ለማልማትም ይፈለጋል። አማኞችንም ለማደራጀት ገንዘብ ይፈለጋል። ገንዘብ ግን በዚህ ልክ በገፍ እየተታለልን ወደ ግለሰቦች ኪስ እንዲገባ ማድረጉ የነዛ ሰዎች የማታለል ብቃት አይደለም። በስብከታቸው እና በትምህርታቸው የናህል ተመስጠን ገንዘብ አስፈላጊ ሆኖ አይደለም ነው የኛ ፍላጎት። በሃይማኖት የደነዘዘ ሰው ደግሞ ምንም ቢባል ምንም ያደርጋል። ስለዚህ ሰዎች በሃይማኖት እንኳን ምን ያደርጉናል? ያታልሉናል፣ ገንዘብ ይወስዳሉ፣ እኛንም ይወስዱናል። ለምንድን ነው የምንታለለው ሲባል ይሄ ድብቁ የሆነውን ዓለም መንፈሳዊ የሆነውን ዓለም የእግዚአብሔርን ዓለም እኛ በሚገባ እንረዳውም። ስለዚህ ሰዎች ያወሩን ነው የምናምነው። ያ ያወሩን ደግሞ የኛ የአእምሮ ምቾት ነው እናስባለን። በቃ ከግርፋት ነፃ ሆነን ከኃጢአት ነፃ ሆነን ከበደል ነፃ ሆነን ከህግ ነፃ ሆነን መኖር እንፈልጋለን እና በዛ ደካማ ጎናችን ሲመጡ እንታለላለን። ስለዚህ ለዚህ ነው የሃይማኖት ተቋማትም እየበዙ የሄዱት ማታለያ የሚሆኑት ለዚህ ነው። አታለው ገንዘብ ወስደውብናል፣ ህይወታችንን ወስደውናል፣ አዘበራርቀውብናል የተታለል ነው ግን አሁንም ቢሆን በገዛ ጽኑ ፍላጎታችን ነው። ከሃይማኖት ውጭ ሰዎች ሌላ በምን ያታልሉናል ሲባል በፍቅር። ይሄ ፍቅር ይሄ ፍቅር ዓለምን ያተረማመሰው። በፍቅር ያልተጃጃለ ሰው የለም። በፍቅር ያልተሸወደ ሰው የለም። በፍቅር ተታሎ የማያለቅስ ሰው የለም። በፍቅር ቅስሙ ያልተሰበረ ሰው የለም። ሰው ነው ያልኩት ሴትም ወንድም። ሴቶችም ተታለው ቅስማቸው ተሰብሯል። እነሱም ያታለው ቅስም ሰብሯል። ወንዶችም ተታለው ቅስማቸው ተሰብረዋል። እነሱም አታለው ቅስም ሰብረዋል። ሰዎች በፍቅር ያታልሉናል ምንድን ነው ሲባል፣ አንዲት ሴት ያ ወንድ ትክክለኛ መሆኑን አውቃ አይደለም ያ ወንድ ትክክለኛ መሆኑን አምናበት አይደለም መልካም ሰው ነው ብላ ተረድታውም አይደለም ከኔ ጋራ ጥሩ ግንኙነት አለው ብላም አስባም አይደለም። ምንድን ነው ሲባል፣ ወንዶች የሴቶችን ደካማ ጎን ያውቋሉ። እሱን ነው የሚናልት፣ በቃ የሚናገረው እሱ ነው፣ ሌላ ነገር አይደለም። ደካማ ጎን አለ በቃ በንግግር ታምናለች። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ይላታል። ያ ነገር ግን እሱ የማሳመን ብቃቱ አይደለም፣ ሴቷን የማታለል ችሎታው አይደለም። ሴቷ ያን ነገር ትፈልገዋለች። በሌላ በኩል ጽኑ ፍላጎታችን በሰዎች ሲመጣ እንደ አዲስ የምንቀበለው ያውቁት ነበር እንዳንባል ነው እንጂ ውስጣችን ያለ ስለዚህ ስምጥ ትላለች፣ ትጠፋለች፣ የሚፈለገው ይደረጋል። ከዛ በኋላ እሱ የለም አበቃ። ከዛ ማልቀስ ነው፣ ከዛ መጮህ ነው። ምንድን ነው ሲባል ተታለልኩ አይሉም። ብዙ ሰዎች አታለለኝ፣ አታለለችኝ፣ ቅስሜን ሰበረው፣ ጎዳኝ አይደለም። አታሎሽ አይደለም። አንቺ የራስሽን ፍላጎት ለማሳደድ የሄድሽበት መንገድ ነው። በግሜ ልናገር፣ በመግቢያ የተናገርኩትን የኛ የመታለላችን ሚስትር የአታላዮች ጥበብ አይደለም፣ የኛ ጽኑ ፍላጎት ነው። ሰዎች የሚያታልሉን በኛ ጽኑ ፍላጎት ነው። ሰዎች በፍቅር የሚነገራቸውን ሰዎች ፍቅር ውስጥ ያለውን ነገር ይፈልጉታል። ሴት ልጅ መቀማጠል፣ መጋበዝ፣ መዘነጥ፣ መዝናናት ትፈልጋለች። በተመሳሳይም በጣም የዘነጠ ወንድ፣ በጣም ጀንትል ወንድ፣ ብር ያለው ወንድ፣ ዝና ያለው ወንድ፣ እውቀት ያለው ወንድ፣ በቃ የተወራለት ወንድ፣ አይን ገብ የሆነ ወንድ ትፈልጋለች። በቃ ይሄ የእሷ ፍላጎት ነው። የእሱ መልካም መሆን አይደለም። የእሱ ጥሩ መሆን አይደለም። የእሷ ጠማማ ፍላጎት ነው። ብዙ ጊዜ የሚጎዱን ጠማማ ፍላጎታችን ናቸው። ትክክለኛ ፍላጎቶቻችን ማስተዋል አላቸው፣ መረዳት አላቸው፣ ጥንቃቄ አላቸው። እያንዳንዱ ሂሳብ የተሰራለት ነው። በቀመር ነው የምንሄደው አይጎዳልም። ጭፍን የሆነ ፍላጎታችን፣ በተለይ በአቋራጭና በድብቅ ለማግኘት የምንጓጓው ነገራችን ጠልፎ ይጥለናል። ሰዎች ለምን ያታልሉናል? ዋይ ዱ ፒፕል ዲሲቭ አስ በራሳችን ደካማ ጎን ነው ይሄን መያዝ አለብን አራት አምስተኛ ሰዎች በምን ያታልሉናል ሲባል አስማትና ጥንቆላ በመስራት ያታልሉናል እቺ በጣም ስስ ብልት ናት የዓለም ስስ ብልት ናት እውነት እላቸዋለሁ ይሄ የመተትና የአስማት የጥንቆላ ጉዳይ በእርግጠኝነት ኢትዮጵያ ውስጥ ጥበብ ያላቸው ሰዎች አንድ ፐርሰንት ናቸው በግልጽ ልንገራቸው አለም ላይ የተሰራ በቂ ጥናት እጅ አልገባም ምናልባት አጠቃላይ አለም ላይ እውነተኛ ጥበበኞች አስር ፐርሰንት ሊሆኑ ይችላሉ የሚችሉት ይህንን መንፈሳዊውን አለም ይስውሩን አለም ተረድተው ሰው ላይ እንዲከሰት አድርገው የሚንቀሳቀስ ስጋ የሚያደርጉት ወይ ደግሞ የሚሰራ የሚያደርጉት ጉዳዩን አስር ፐርሰንት ቢሆኑ ነው፣ አለም ላይ። ኢትዮጵያ ውስጥ ግን አንድ ፐርሰንት ብቻ ናቸው። እውነተኛ ሰዎች፣ በትክክለኛ ጥበብ የሚሰሩ ሰዎች፣ ጥበብ የሚያውቁ ሰዎች አንድ ፐርሰንት ናቸው። ስንት ሰዎች በዚህ ጉዳይ ያታልላሉ ሲባል አርባ ፐርሰንት ኢትዮጵያ ውስጥ በዚህ ጉዳይ ሰውን ያታልላሉ። ኢትዮጵያ ውስጥ አርባ ፐርሰንት የሚሆኑ እንችላለን የሚሉ ሰዎች አሉ። ምን ትችላላችሁ ሲባል የሀብት ትችላለሁ ይሉናል። ች ሀብት ደግሞ ስስብልት ናት። ትልቁ የሰው ልጅ ደካማ ጎኑ ደግሞ የገንዘብ ጉዳይ ነው። የሀብት እሰጥሃለሁ ይላሉ። አይችሉም። በእርግጠኝነት ልንገራችሁ፣ የሀብት እሰጥሃለሁ የሚል ሰው እሱ ሀብታም አይደለም። ብዙ ጠንቋይ ሰዎች፣ ብዙ ደብተራ ሰዎች፣ ብዙ እንዲህ አይነት ነገር የሚተበትቡ ሰዎች፣ ብዙ ዛር አለብን ብለው የሚያጓሩ ሰዎች ሀብታም የሚያደርግ ጥበብ አለን የሚሉት እነሱ ሀብታም አይደሉ፣ በእርግጠኝነት። የሰው ባህሪው ደግሞ ሀብታም የሚያደርግ ጥበብ ካገኘ ለሰው አይነግርም። እንዲያው ለሚወዳት ለሚስቱ እንኳን አይነግርም። ለእናቱ እንዲያው ምንም በቀለን የማታቅ ለልጆቿ ሙት ናት የምትባለዋ እናት እንኳን አትሰማም። ልጇ ሀብታም የሚያደርግ ጥበብ ቢያገኝ ለእናቱ አይነግርም። በጣም ለሚወደው ዋጋ ለከፈለለት ለወንድሙም ይሁን ለጓደኛው ለወዳጁ አይነግርም። ለምን ከተባለ ሰው ብቻውን ሀብታም መሆን ይፈልጋል። ስለዚህ ሀብታም እናረጋለን የሚሉ ሰዎች ሀብታም የመሆን ፍላጎታችንን ተጠቅመው ነው እንጂ የሚበዘብዙን ሀብታም ማድረግ አይችሉም። ቢሆን ኖሮ እነሱ አይናገሩም፣ ሀብታም ሆነው እናያቸው ነበር። ዞሮ ዞሮ እናረጋለን የሚሉትም እንቁጠረው፣ ሀብታም እናረጋለን ይላሉ። ሀብታም የመሆን ፍላጎታችን ሲግል ምንም ነገር ቢሉ እናደርጋለን። እንዴ ሕፃናት ሁሉም ይገብሯሉ። ወደዚህ ጉዳይ በሰፊው አንገባ፣ ይቅርብን እንጂ እኮ በጣም ብዙ ጉድ አለ። ሀብት ለማግኘት የሚደረገው ጉድ ቀላል አይደለም። በየዓመቱ የሚገበረው በየወሩ የሚገበረው ቀላል አይደለም። በመጀመሪያም ሲጀመር የሚቀርበው ነገር ድርድሩ ቀላል አይደለም። እሱ ይቅርብን፣ በጣም መጥፎ ነው። በአጭሩ ግን በጣም መጥፎ ነው። ገንዘብ ለማግኘት ሰው ምንም ማድረግ ይችላል። ምንም አድግ ቢባል ያደርጋል። ስለዚህ ገንዘብ እንሰጣለን ይላሉ። ሌላው ስልጣን፣ ባለስልጣን ትሆናለህ ወደ ስልጣን እንድትወጣ አድርግሃለሁ ይላሉ። ከዛስ የግርማ ሞገስ እሰጥሃለሁ የመስተሳልም ሰው ሁሉ ሲያይህ የሚሰግድልህ ምን ወንጀል እንኳን ብትፈጽም የማትታሰር አረግሃለሁ በሚፈተሽ ቦታ እንዳትፈተሽ አረግሃለሁ መሰውር እሰጥሃለሁ። በቃ ተሰውረህ የፈለገህን ነገር ታረጋለህ ባንክ ሁሉ ገብተህ ብር ትወስዳለህ ይላሉ። አንዳንድ ሰዎችን ሙከራ አድርገው የተያዙ ሰዎች አሉ። ይህ ታሪኩ በጣም ሰፊ ነው። ስለዚህ ሰዎች በመጨረሻ ወይም አምስተኛ በምንድን ነው የሚያታልሉኝ የሚለው ነው እየተነጋገርን ያለ ነው። ፕሮግራማችን በጎ ዘመን ነው። እግዚአብሔር በጎ ዘመኑን ይስጠን። እኛም በጎ ዘመን ለመገንባት እንትጋ። ስለዚህ እነዚህ ይሄ በአስማትና በጥንቆላ የሚሰሩ ሰዎች በጣም የተለየ ቅስቀሳ ነው የሚያደርጉት። እና እንደዚህ የመሰውር እንሰጣለን፣ ከዛ ይህ መስተፋቅር። ይህ መስተፋቅር ደግሞ የማይጠረጠሩ ሰዎች ሁሉ መናኛ ልብስ ለብሰው በየጠንቋው ሲዞሩ ነው የሚውሉት። ለምንድን ነው ሲባል፣ መስተፋቅር ሴቶችን እንደፈለገ ለማተራመስ፣ ከዛም ደግሞ ዝም ብሎም ሰው እንዲወደድ ይባላል። ብቻ የማይደረግ ጉዴል። ስልጣን እሰጥሃለሁ፣ ዱላ እንዳይመታ ብዙ ሰው በጥይት ተመቶ አውቃለሁ። ይህ ጥይት ወስደው አይነካችሁም ተብለው በቃ አይነካንም ብለው አገር ሲያምሱ እልም ያለ ጦርነት ውስጥ ገብተው የተመቱ ሰዎች አውቃለሁ። እኔ በአካል ዱላም አይነካኝም ብሎ አንዱ ሲፎክር ጭንቅላቱን ስምንት ቦታ ተርጥረው ተርጥረው ዱቄት የሆነ ሰውም አውቃለሁ። ምንድን ነው ሲባል ፍላጎታችን ነው ያታለለን። ኢትዮጵያ ውስጥ እውነተኛ ጥበብ ያለው ሰው ግን ሲቆጠሩ አንድ ፐርሰንት ናቸው። ከኢትዮጵያ ሕዝብ ብዛት አንድ ፐርሰንት ነው የሚይዙት። እነሱም ራሳቸውን በይፋ አይገልጹም። በጣም ልዩ ሰዎች ናቸው። እንዲሁ ፈልገው ሰውን ይረዳሉ እንጂ እነሱ ተፈልገውም የሚገኙ አይደሉም። ማስታወቂያ የሚሰሩ አይደሉም። አሁንማ በየቲክቶኩ ዋትሳፕ ላይ አያለው፣ ሀብት እሰጣለሁ እንዲህ ያደርጋለሁ። ራሱ ሀብታም አይደለም። በዚህ ጅልነታችን፣ በዚህ መታለል ሀብት መሰብሰብ ነው ዋናው አላማ። ስለዚህ ሰዎች በምን በምን ያታልሉናል ሲባል በገንዘብ ያታልሉናል። ከሀገር ትወጣላችሁ ይሉናል። በፍቅር ያታልሉናል። በሃይማኖት ይበዘብዙናል። አስማትና ጥንቆላን በመስራት ይበዘብዙናል ያታልሉናል። ለምንድን ነው የምንታለለው ሲባል መጨረሻ መልሳችን የእኛ ደካማ ጎን ነው። በእርግጠኝነት ሰዎች ሀብታም አድርገውን አይደለም። እንደ እነዚህ ቢሆንማ ሁላችን ኢትዮጵያውያን እኮ ሀብታም መሆን እንችል ነበር እንደ እንደ ሀገርም እኮ ለኢትዮጵያ ጠንቁለን ሀብታም እናረጋት ነበር። ምን ችግር አለው? ሀብታም መሆን ከተቻለ ይቻል ነበር። ኢትዮጵያንም እንደ ሀገር ትልቅ ልናረጋት እንችል ነበር። ብን ችግር አለ ለኢትዮጵያም እንጠነቁልላት ነበር። እንዲህ እንዲህ ሀብታም ከሆንም ምን ችግር አለ? ሀያላን ሀገራት እንዲህ ከሚመጻደቁብን እኛ ረጋግጠናቸው የበላይ አንሆንም ነበር፣ ሲለምኑን ይኖሩ ነበር። ግን ውሸት ነው፣ ውሸት ነው አለ ከተባለም እሱ መንገድ ሌላ ነው። አንድ ፐርሰንት ነው ያለው። ዝም ብለንም የምናገኛቸው ሰዎች አይደሉም። እንዲህ የሚሸጥም አይደለም። ይሄ በመሰረቱ ጥበብ የሚሸጥ አይደለም፣ የሚታደል ነው። የሚገርመው ደግሞ ይህን እንዝጋውና በመጨረሻ ላይ አንድ ነገር ሰዎች እንዲህ የሚያታልሉን ሁሉ የምንታልለው በእኛ ድካም እንዳለ ሆኖ ግን፣ ያ አታለው የሚወስዱብን ነገር እንድንሆን እኛ የምንፈልገው ደግሞ እኛ ጋር አለ። ሀብታም መሆን ብንፈልግ ሀብታም መሆን እንችላለን። በእርግጠኝነት ባለስልጣን መሆን ብንፈልግ፣ ጸጋው ካለን ባለስልጣን እሆናለን። መቼም ሁሉ ሰው ደግሞ እኮ ባለስልጣን አይሆንም። ይሄ የስልጣን ጸጋ በእርግጥ ምድር ላይ ለጥቂት ሰዎች ነው የሚሰጠው። ብዙ ሰው በማታለል በጉልበት፣ በሆነ በእጅ ብልጫ፣ በሆነ ጫና ይይዛሉ እንጂ ሁሉ ሰው የተሾመው በጸጋው አይደለም። ስለዚህ ሀብታም ለመሆንም ባለስልጣን ለመሆንም የተለየ ውብ ሰው ለመሆንም ሰው ያልተሰጠው ጸጋ ስላለ እኛ ውስጥ ብንፈልገው ብናዳብረው፣ ወደ ቀልባችን ብንመለስ፣ ቀልባችንን ብንሰበሰበው በእርግጠኝነት ሀብታም መሆን እንችላለን። ስለዚህ የሚያታልለን ምንድን ነው ከተባለ የእኛ ደካማ ጎን ነው። ሰዎች አታለው የሚጎዱን፣ ነገር ግን እኛ ጋርም አለ፣ መሆን እንችላለን። ዋናው ሀሳብ ስለዚህ ሰዎች ለምን ያታልሉናል ሲባል የእኛ ደካማ ጎን ነው፣ የእነሱ ብቃት አይደለም ነው ከዚህ በኋላ ግን የተታለልነውን እስኪ እናስታውስና ለምን እንደተታለልን ትምህርት እንውሰድ። ከዚህ በኋላ ደግሞ ላለመታለል ለራሳችን ውሳኔ እንስጥ። ይህ መታለል መቼ ነው የተጀመረው? የሰው ልጅ ለምንድነው እንዲህ የሚጃጃለው? አእምሮ አለው እውቀት አለው ልብ አለው አምላክም አለው ከትልቅ ነገር መጥቶ ለምንድነው የሚታለለው ሲባል እናታችንን በዚህ መንገድ የተታለለችው ሌላ ነገር አይደለም ሔዋን አሁን ሔዋንን እኔ እባብ አሳሳታት በጣም የተለየ ጥበብ ተጠቅሞ አእምሮዋን ወሰደው ብዬ አልልም። እንደዛ አይነት እምነት የለኝም። ኦሪዘ ፍጥረት ላይ ያለውን ሀሳብ ደጋግሜ ደጋግሜ ደጋግሜ አንብቤዋለሁ ለረጅም ጊዜም ምርምር አድርጌበታለሁ። የባቡ ብቃት አይደለም የሔዋን ጽኑ ፍላጎት ነው። ፍሬውን ልትበላ ሁሌ ትፈልግ ነበር። አበቃ ያ መጓጓት ያ ፍላጎት የሰው ፍላጎት ነው። ዛሬም ድረስ ያሳድደናል። ዛሬም ድረስ ፍሬው የተለየ ፍሬ እንደሆነ ሔዋን ደርሳበታለች። ምክንያት ነበር የምትፈልገው፣ ሰበብ ትፈልጋለች። በቃ ልቧ ውስጥ ይመላለሳል። አንድ ቀን ብበላው ብቀጥፈው ምን ይሆናል ውቅስ አንድ ቀን እንዲሆን ያደረገው ትሞታላችሁ ተብሏል። ራሱ ሞት ምንድነው? ስታወጣ ስታወርድ ነው፣ መጥቶ ያን ፍሬ እንድትበላይ ያመቻቻት በላቸው እባቡ ምክንያት ነው እንጂ እባቡ የዛን ያህል ብልህ ሆኖ ጥበበኛ ሆኖ ሔዋንን በተለየ መንገድ ልቧን አሳብዶት በቃ በተለየ መልኩ አእምሯን አስቷት አይደለም፣ ፍላጎቷ ነው። ግን ፍል ያለው የብዙ ሰዎች ፍላጎት ይሄ ነው። ብዙ ሰዎች የመጠጣት ፍላጎት አላቸው፣ ግን ዝም ይላሉ፣ አይጠጡም። አንዱ መጠጣት ሲጀምር እንደ ክፈቱ ትንጃምጡ ምናምን ብሎ ሊል ሲል ሁሉም መጠጫውን ይዘረጋል። ምንድነው ሲባል ሰውየው አይደለም እንዲጠጡ ያነሳሳቸው ውስጣቸው ነበር። እኔ አንድ ጊዜ አስታውሳለሁ፣ 2008 ላይ ነው። ኃይለኛ ጸብ ነበር፣ አገሪቷ ላይ ኃይለኛ ጸብ የሬቻ በዓል እንኳን ሲከበር ታስታውሱ ከሆነ ብዙ ህዝብ አልቋል። ያ አመት በጣም የግርግር ዓመት ነበር 2008 2009 አላውቅም ብቻ። እና እኛ የኔ የቴዎሎጂ ተማሪዎች ነበርን ወጥተን ድንገት ተከበብን ከተማ ውስጥ ጸብ ነበርና ድንገት ተከበብ ከዛ አብዛኛው ሰው ዱላ ይዟል ግማሹ እጁን ደብቋል ወደኋላ እና ብዙ ሰው አለ እና አንድ የሆነ ሽማግሌ ነገር ነው እኔ እዛ ግርግር ውስጥ እንዴት እንደገባም አላውቅም ሰው ድንጋይም አይወረውርም ዱላም አላነሳም ግን ሁሉም ቆሟል ዝም ብሎ ፖሊሶች በዛና በዛ ከበውታል ህዝቡ መሃል ነው ግን በቁጥር ህዝቡ ይበዛል ያው ፖሊሶችም ፈርተው ነው በየጠጋጠጉ ተደብቀዋል ህዝቡ ግልብጥ ብሎ ወጥቷል እና እኛም ደግሞ ደንግጠን ጥግ ይዘን ዝም ብለን ቆምን። ለምን ማይመለከተን ጸቡ ውስጥ መግባት የለብን። የሆነ አረጋዊ ሽማግሌ ነው ሽበት ወረር ያደረገው በእግሩ ኮብልስቶን ፈንቀል ላረገና አንስቶ ኮ አረገው ፍለፊት ያለውን ቤት ሁሉም ወር ወር ጀመረ። እንዲህ ድንጋይ ከየት አንስተው ነው ብለን ስንገረም ለካ ሁሉም ድንጋይ ይዞ ነበር። የኢትዮጵያዊ ባህሪማ እንደዚህ ነው። አንዱ ከቀደመ ሁሉም ይከተላል። ለካ ጉዳዩ የመቅደም ጉዳይ ነው እንጂ ሁሉም ለካ በልቡ ድንጋይ ወር ውሯል። ድንጋይ ይዘዋል። ያ ሽማግሌ ሲወረውር፣ ያ ጎልማሳ ሰው ሲወረውር ከመሬት አይደለም ያነሱት ድንጋዩ እነሱ መወርወር ነው የጀመሩት። በጣም ገርሞን ዝም ብለን ያየ ነው፣ እንደ ፊልም ነው ያየ። መኪና ተሰበረ፣ ሞተሮች ነበሩ ተሰበሩ፣ ዛ አካባቢ ብስክሌት ነበሩ። ከዛ ባቡሩ መጣ ደግሞ፣ የባቡር ማለፊያ ጋር ነበር ባቡሩም ቆመ ምናም ከባድ ጸብ ተፈጠረ። ይህን ያመጣሁላችሁ በምንድን ነው? ያ ጎልማሳ ሰውዬ አስተባብሮ በተለየ ጥበብ አይደለም ድንጋይ እንዲወረውሩ ያደረጋቸው ድንጋይ መወርወር ይፈልጋሉ፣ ግን ለማድረግ የተቸገረበትን እሱ ጀመረው። አንድ የኔ ወረወረው። ከዛ በኋላ ሰውየውን ማላየ ነው። ይሄ ሰውዬ ምናልባትም በሌላ በኩል የራሱ የመንግስት አካልም ካድሪም ሊሆን ይችላል። ለምን ይሄ ፈራተባ የሚለውን ህዝብ ይለኩ ሰውና ያስመተዋል። ከዛ የሚፈለገው ይለቀማል፣ እስር ቤት ይገባል። እንደ ደህንነት እንደዛም ይደረጋል። አንዳንድ የሰኩሪቲ ስራዎችም እንደዛ ይሰራሉ። ፖለቲካ አደገኛ ነው። ዞሮ ዞሮ ተውት፣ እዛ ውስጥ አንገባ እና ምንድን ነው ይህን ያመጣሁት ስላችሁ ምንም ነገር ለማድረግ ምንም ነገር ለመሆን የምንታለለው በገዛ ፍላጎታችን ነው እንጂ በሰዎች ጥበብና ችሎታ አይደለም። ስለዚህ ሁለት ነገር እንነጋገርና ሀሳባችን እንዝጋ። የመጀመሪያው እስካሁን የተታለልነውን እንገምግም። ልክ ነው እንደዚህ የተታለልኩት የምትሉ ከሆነ ለራሳቸው ራይት ስጡ። አይ ልክ አይደለም ሀሳቡን አልደረስክበትም ካላችሁኝም ደግሞ እኔ ራሴን አርማለሁ። ታረማለሁ። አስተያየትም ስጡኝ። በዋናነት ግን የሰው ልጅ ጽኑ ፍላጎት የመታለል የመታነቂያ የመውደቂያ ገመዱ ነው አለ ስለዚህ እስካሁን የተታለልነው በራሳችን ድካም ስለሆነ እንዴት እንደተታለልንም ትምህርት እንውሰድ። ቀጣይ ደግሞ እንዲህ አይነት ሀሳቦች ሲመጡ አ ለካ ይሄ ነገር የራሴ መስመር ነው ጠልፎ የሚጥለኝ፣ አይ ቆይ እስኪ ጉዳዩ እንዴት ነው ብሎ ያንን ነገር የመገምገም እውነት ነው አይደለም የሚለውንም የማየትም ትምህርት እና እርምት ወስደናል ማለት ነው። በሌላ በኩል ግን የመጨረሻ ጉዳዩ የራሳችን ጽኑ ፍላጎት ነው ብቻ ብለን እንዳንወስድ ደግሞ አንድ ነገር እኔ ሳናውቅም እንታለላለን። በቅንነት በየዋህነት ጥሩ ነገር ያደረግን መስሎን የተሻለ ነገር ያገኘን መስሎንም ደግሞ ባለማወቅም እንታለላለን። የዋህነትም ያታልለናል። ይሄ እንደ ተጨማሪ ነው። 95 ፐርሰንቱን የሚዘው ግን የእኛ ጽኑ ፍላጎት ነው። ምድር ላይ የተጀመሩ አዳዲስ ቢዝነሶች፣ ምድር ላይ የተፈጠሩ አዳዲስ የማታለያ መንገዶች የጥበበኛ ሰዎች ምሪት አይደሉም። የእኛ ደካማ ጎን ነው የፈጠራቸው። የኛ ደካማ ጎን ምንድን ነው ሲባል፣ ጽኑ ፍላጎታችን ነው። አመሰግናለሁ። እስካሁን ድረስ ቆይተናል። ይሄ ፕሮግራማችን በጎ ዘመን የሚል ነው። በተወደደ አክብሮት ሰላም ብያለሁ። ደህና ሆኑልኝ።